ሰላም ሰላም፣ ጤና ይስጥልኝ። ውድና እየተከበራችሁ የወርቅዬ ቤተሰቦቼ እንዴት ናችሁ? አማናችሁ አለ እስገርምስ ጌት። ዛሬ ደሞ ዳኒ ለጸግሽ ቀለባት ሊያስራት መጣ። ማሻአላህ! ወይኔ ወይኔ ወይኔ! እስቲ በእናታችሁ ብሩክ ከእናንተ ጋር ለምን አይሰራም? በእናታችሁ እስቲ ብሩክ ከእናንተ እናንተ ውሰዱት። ብሩክ ለምን ከእናንተ ጋር አይሰራም? ዛሬ ደሞ

ትጨፍራለች እንዴ እንዴት ነው ቆይ ያንተ ና ይሄ ማን ነው ሴት የኛ ሴቱ አንዳለች እንዴት ነው ቆይ እንዴት ነው ቆይ ምታስብት እናንተ ሴት ለናንተስ በቃ የረከተው ተስ መስላለች ሴት ማለት ውድ ናት ሴት ማለት ዳይመንድ ናት ሴት ማለት በምንም ትገኝ በጣም በሚሊዮን በቢሊየን በቢሊየን ማትገኝ ውድና ውድ ሴት ናት። ሴት ማለት ማለት ነው። ሴት የራሷ የከበረች ሴት፣ የራሷ የያዘች ሴት ዳይመንድ ናት። በቃ ዳይመንድ ታውቃላቸው፣ የምብርት ናት። ስለዚህ ሴት ስለሳቀ ና ሴት ስለወደደ ለእናንተ እርካሽ ይመስለዋል። ኖ ኖ ኖ እንዳተሳሰቱ፣ እዚ ጋር ሴት ልጅ ራሷን ካከበረች፣ ሴት ልጅ ራሷን ስፕርት አርጋ ከጠበቀች፣ ሴት ልጅ የራሷ ውበት ከሰጠች፣ ሴት ልጅ ራሷ ማንነቷን ካወቀች፣ ሴት ልጅ ማለት በቃ ዳይመንድ ናት። ስፕርት ያለው ሴት ዳይመንድ ናት። ስለዚህ እናንተ ስለተወደዳችሁ እናንተ ስለወደዱና ከእናንተ ጋር ስለተቀራረቡ ወይም ደግሞ ከእናንተ ጋራ አንድ ላይ ስለቆዩ ወይም ደግሞ ፊስ ስለሆኑ ወይ ጓደኛ ማማች ስለሆኑ ሴት ልጅ እርካሽ ይመስላቸዋል። ነገር ግን ሴት ልጅ እርካሽ አይደለችም። ሴት ልጅ እራሱ የጠበቀች ሴት ጀግና ናት፣ ማትገኝ ጀግና ናት። ሆኖም ግን ለእናንተ አንዶቹ አንዶቹ ከራሳቸው ዝቅ አድርጋቸው ሰው ስታስቡና ስታዩ ሳት በጣም ነው የምትገርሙት። ሆኖም ግን አስተካክሉ። ለማንኛውም ጸግሽ ዛሬ ቀለበት ማለት ማ ነው? ዳኒ ዛሬ ጸግሽን ፍቅር ጥያቄ አቅርቧል። እስቲ አብርኒ ነው እሱ አቶ ከዚህ በኋላ ከማንም ሰው ጋር እንድትሆኝ አልፈልግም። ከማንም ሰው ጋር አንቺን ማየት አልፈልግም። በቃ እስከ ዛሬ ያለሽው ነገሮች አለመረዳት ደድብነ ነው፣ ግን ከዚህ በኋላ በቃ ተረድቻለሁ። በስን እያለ ከማንም ጋር መሆን የለብሽም።

ግን እዛ የመጣው አበባ ጥግ ሄዳ ለማናደድ እንጂ እኔ የበለጠ ጥሩ ስሜት ውስጥ እንድገባ አይደለም። ይሄንን ያደረግከው ይሄ ልቦነ ያውቀዋል። አውቀን እንደዚህ ነገሮችን የምታደረገው ዳን አቃለሁ። ተረዳይ። ለምንድነው? ሁ አንድ አይነት ሰው እንደሆን ይሰማል። ምንም የተለየ ሰው እኔ ለሰው ለአንቺ መጥፎ እንደሆን ሁሌ እንደምበድልሽ ሁሌ እንደማስከፍሽ እያረከ ያለው ነገር እኔ እንድናደር ነው። አሁን አበባ ይዘህ የመጣው ለምንድን ነው? ትናንትና ውጣ ብዬ ከተናገርኩ በኋላ ድጋሚ ቤት ለመግባት ማለት ነው። ከዛ እኔ ደግሞ ያለኝን ነገር ለማንቆረፋ ብለሽ ስለምትፈልግ እሱ ነገር መቼም አይሳካልም። ስሚ ጽጌ ጊዜ የሚባል ነገር አለ ይኸውልሽ እኔ ይኸኛል ጊዜ ረጅም ጊዜ አንቺስ አስከፋሽ ነበር ያለሽን ነገር እኔ አልተረዳሁትም ነበር፣ አላየሁልሽም። እኔ ያለሁንም ነገር አስችሼሽ አላውቅም። ይሄ ጥፋት ነው። ስለዚህ አሁን እኔ ከዚህ በኋላ ምንም ዓይነት ጊዜ ማባከን አልፈልግም። ከዚህ በኋላ ሰዎችንም እያስገባን በህይወታችን ጣልቃ እያስገባን አነጣ ነው።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 እስከ ዛሬ የመጣንባቸው መንገዶች ያሳለፍናቸው ነገሮች በሙሉ በቂዎች ናቸው። ገባሽ። ከዚህ በላይ ግርግር ውስጥ አንግባ። ከዚህ በላይ አነጋጭ በቃ ቆመ ብለን እናስተውል። ገባሽ። ወደም አትፈልጊ ህይወት እንድትገቢ አልፈልግም። መጀመሪያ የት ነበርነበ ሌባ ሚደግሞ ነው ማበላሸው ነገር የለም።

ማሻአላ በቃ ከዚህ በኋላ ከማንም ሰው ጋር እንድትሆኝ አልፈልግም። ከማንም ሰው ጋር ጅሞ የት አልፈልግም። በቃ እስከ ዛሬ ያደረግሻቸው ነገሮች አለመረዳ ከማንም ጋር መሆን የለብሽ። ምን ለመሳት ወይም ደግሞ ተለማት ውስጥ የነበረው ስሜት ይሄ ነው። በቃ ውስጥ ወይጸይአይ ንደምደነግጭግግሞለላተዜ ክኛለ ብዙ ነገሮች አልፈናል። ብዙ ነገሮች ተሳስተናል። በጣም ረጅም ጊዜ ተጋጭተናል። ከዚህ በኋላ ግን መጋጨት የለብን።

አርፊስ መጣ ነው እንደዚህ። ምንም የረፈደ ነገር የለም። ስሚኝ እኛ ነገሮችን ማረጋጋት እንችላለን፣ ገባሽ አይደል? እኔ እና እጂ ከተስማማን ነገሮችን ማብረን እንችላለን።

ፍቅረኛ አለኝ ብያለሁ። ምንም እንዳትነጋኝ። እኔ እና አንቺ የምንኖረው ከማን ጋጡኝ እኔ ግዴታችን ቀለበቱን ታደርጊያለሽ፣ ምክንያቱም ፍላጎትሽ እሱ ስለሆነ። አሁን የምታደርጊያቸው ነገሮች በሙሉ አውቀሽ ነው እያስመሰልሽ። ሁሉም ሰው አንቺ ለእኔ ያለሽን ስሜት ያውቃል። ከእኔም አልፎ የሚያውቀን ሰው በሙሉ አንቺ ለእኔ ያለሽን ስሜት ያውቃል። እሱ ዛሬ ደግሞ ስሜትሽን የተረዳሁበት ጊዜ ዘግቶ ሊሆን ይችላል። ዛሬ ታዲያ መጥቼ አብረን እንሁን ብዬ ጠየኩሽ።

ሆነ ነገር ነው ዳንኤል፣ እልህ እስኪወጣል ድረስ ማለት ነው እንሄድበታለን። ከፈለክ በቃ አንተ ግዴታ ጽጌዳ ያመጣሁትን ነገር ሁሉ ትቀበላለች ብለህ አንተ የምታስብ ከሆነ ጽጌ ደግሞ ማን እንደሆነች አሳያለሁ። እስከ ዛሬ ድረስ በልምምጥና ነገሮችን በማባበል

በእኔ እናንተ መሀል ምንም ነገር አይፈጠርም። የኔ እስከዛሬ ድረስ የዋን ጽጌዳ ይች የምታባብለዋል ምናምን ይሆናል የምታውቃት። ይህን ደግሞ በእልህ አንተ ህይወቴ ለመበጥበጥ ምናምን አስበህ ከሆነ ደግሞ መቼም መቼም አይሳካልህም ነው